ኦሪት ዘኍልቍ ምዕራፍ አስራ ሰባት ተራ ቁጥር አንድ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር ሁለት ለእስራኤል ልጆች እንዲህ ብለህ ንገራቸው አለ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ አንድ በትር ካለቆቻቸውም ከየአባቶቻቸውም ቤት አስራ ሁለት በትሮች ውሰድ አለ። የእያንዳንዱንም ስም በየበትሮቻቸው ላይ ጻፍ አለ። ተራ ቁጥር ሶስት አንድ በትርም ለአባቶቻቸው ቤት አለቃ ይሆናል። በሌዊ በትር ላይ ያሮንን ስም ጻፍበት አለ። ተራ ቁጥር አራት እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑሯቸው፣ አለ። ተራ ቁጥር አምስት እንዲህም ይሆናል እኔ የመረጥኩት ሰው በትሩ ታቆጠቁጣለች። በእናንተም ላይ የሚያጉረመርሙባችሁን የእስራኤል ልጆች ማጉረምረም ከእኔ ዘንድ ያጠፋለኋለ እግዚአብሔር ተራቁጥር ስድስት ሙሴም ለእስራኤል ልጆች ይህን ነገ የነገራቸው አለቆቻቸው ሁሉ አስራ ሁለት በትሮች እያንዳንዱም አለቃ በየአባቱ ቤት አንድ አንድ የበትር ሰጡት የአሮንም በትር በበትሮቻቸው መካከል ነበረች። ተራ ቁጥር ሰባት ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ደጃፍ ውስጥ አኖራቸው። በምስክሩ ድንኳን ውስጥ አኖራቸው ተራ ቁጥር ስምንት እንዲህም ሆነ በበነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ እነሆ ለሌዊ ቤት የሆነችው የአሮን ብትር አቆጠቆጠች ለመለመችም አበባም አወጣች የበሰለ ለውዝም አፈራች ተራ ቁጥር ዘጠኝ ሙሴም በትሮችን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አወጣቸው። እነርሱም አዩ፣ ተመለከቱ፣ እያንዳንዱም ሰው በትሩን ወሰደ። ተራ ቁጥር አስር እግዚአብሔርም ሙሴን የአሮንን በትር ወደ ምስክሩ ፊት መል ወደ ድንኳኑ መልስ ማጉረጉረማቸው ከእኔ እንዲጠፋ እነርሱም እንዳይሞቱ ለሚያምፁብን ልጆች ምልክት ሆና በመቅደሱ ትጠበቃለው። ተራቁጥር አስራ አንድ ሙሴም እንዲሁ እግዚአብሔር እንዳዘዘው አደረገ እግዚአብሔርም እንዳዘዘው እንዲሁ አደረገ። ተራ ቁጥር አስራ ሁለት የእስራኤልም ልጆች ሙሴን፣ እነሆ እኛ እንሞታለን እንጠፋለን፣ ሁላችንም እንጠፋለን አሉት። ተራ ቁጥር አስራ ሶስት የሚቀርብ ሁሉ ወደ እግዚአብሔር ማደሪያ የሚቀርብ ይሞታል። በውኑ ሁላችን እንሞታለን?